ጤና ይስጥልን ያሻም ተከታታዮች የዛሬ ዕለተ ሐሙስ ግንቦት 7 2017 ዓ ም የአሻም ሰባት ዜናዎቻችን ተጀምረዋል። የዕለቱ ተረኛ ሳላፊ አዲስ እንግዳ ሰው ነኝ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት የገቢ አሰባሰቡን አጠናክሮ መቀጠል እንዳለበት ቋሚ ኮሚቴው አሳሰበም። የዓለም ባንክ ኢትዮጵያ እየተገበረች የምትገኘውን የኢኮኖሚ ሪፎርም ቀጣይነት ባለው መልኩ ለመደገፍ ቁርጠኛ መሆኑን ተናገረም። የትምህርት ስርዓቱ ከፖለቲካ ተጽዕኖ ለማላቀቅ እርምጃዎች እየወሰደ እንደሚገኝ የትምህርት ሚኒስቴር አስታወቀም። የታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት የገቢ አሰባሰቡን አጠናክሮ መቀጠል እንዳለበት ቋሚ ኮሚቴው አሳሰበም። በህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት የገቢ አሰባሰቡን አጠናክሮ መቀጠል እንዳለበት አመላክቷል። ቋሚ ኮሚቴው በፕሮጀክቱ ጽህፈት ቤት የመስክ ምልከታ ባደረገበት ወቅት ግድቡን በስኬት ለማጠናቀቅ ፕሮጀክት ጽህፈት ቤቱ እንደ ከዚህ ቀደሙ የገቢ አሰባሰቡን የበለጠ አጠናክሮ መቀጠል እንዳለበት ነው ቋሚ ኮሚቴው ያሳሰበው። የገቢ አሰባሰብ አድማሱን ለማስፋት ፕሮጀክት ጽህፈት ቤቱ ከዲያስፖራ ጋር ያለውን ግንኙነት የበለጠ አጠናክሮ ማስቀጠል እንዳለበትም አባላቱ ገልጸዋል። በአንጻሩ ታላቁ የህዳሴ ግድብ ከርቀት ሆኖ መመልከት እንዲቻል ቢደራጅ የግድቡን ሙዚየም ግንባታ የህፃናት ማቆያና የባለዘርፈ ብዙ ጉዳዮችን ለመተግበር ፕሮጀክት ጽህፈት ቤቱ ትኩረት አድርጎ እንዲንቀሳቀስ የቋሚ ኮሚቴው ምክትል ሰብሳቢ አወቀ ሀምዛዬ ያስገንዝበዋል። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ዋና ስራ አስፈጻሚ አረጋዊ በርሄ በበኩላቸው በቋሚ ኮሚቴው በኩል በትኩረት እንዲሰራባቸው የተነሱ ሀሳቦችን ወስደው እንደሚሰሩባቸው ገልጸዋል። የዓለም ባንክ ኢትዮጵያ እየተገበረችው የምትገኘውን የኢኮኖሚ ሪፎርም በቀጣይነት ባለው መልኩ ለመደገፍ ቁርጠኛ መሆኑን ተናገረም። በዓለም ባንክ የኢትዮጵያ ደቡብ ሱዳን ሱዳንና ኤርትራ የሰው ሀብት ልማት ፕሮግራም መሪ ሼርቪን ቫርኪ ኢትዮጵያ እየተገበረች የምትገኘውን የኢኮኖሚ ሪፎርም ቀጣይነት ባለው መልኩ ሙሉ በሙሉ የዓለም ባንክ ለመደገፍ ቁርጠኛ መሆኑን ተናግረዋል። ሼሪን ቫርኪ ባንኩ ከኢትዮጵያ መንግስት ጋር የጀመረውን የሪፎርም ጉዞ ውጤታማ ለማድረግ በቁርጠኝነት እንደሚሰራም ገልጿል። ሪፎርሙ ለኢትዮጵያ ቀጣይ እድገትና ምርታማነት የበኩሉን ሚና እንደሚወጣም በማመላከት ገልጿል። መንግስት በማክሮ ኢኮኖሚ ሪፎርም ምቹ የንግድና ኢንቨስትመንት ሁኔታን ለመፍጠር ያሳየውን ቁርጠኝነት ያደነቁ ሲሆን ከኢኮኖሚ ውጪ በተለያዩ መስኮች የተደረጉ ማሻሻያዎችን መልካም የሚባሉ እንደሆኑ ከኢትዮጵያ ዜና አገልግሎት የተገኘው መረጃ ያመላክታል። በኢትዮጵያ ከፍተኛ እድገት እያሳዩ ያሉ ዘርፎች እንዳሉ የገለ այսօր የፕሮግራሙ ማሪ ዛርፎች የተሻለ ትራሲ ያለው ኤድጋስ በማምጣት የኢኮኖሚ ሽግግሩን የመደገፍ ቁልፍ ሚና አላቸውም ተብሏል። የማክሮ ኢኮኖሚ ሪፎርሙን ተከትሎ የገቢ መጠንና የውጭ ንግድ እድገት ያሳየ ሲሆን የውጭ ምንዛሬ ክምችትም ከሁለት እጥፍ በላይ ጨምሯል ሲል ዘገባው ገልጿል። የዓለም ባንክ ከሌሎች የልማት አጋሮች ጋር በመሆን የግሉ ዘርፍ ኢንቨስትመንትን ተሳትፎ እንዲያደርግና የኢትዮጵያ ኢኮኖሚ ትራንስፎርሜሽን አካል እንዲሆን እየሰራ እንደሚገኝም ተናግረዋል። የትምህርት ስርዓቱን ከፖለቲካ ተጽዕኖ ለማላቀቅ እርምጃዎችን እየወሰደ እንደሚገኝ የትምህርት ሚኒስቴር አስታወቀ። በኢትዮጵያ ፖለቲካዊ ተጽዕኖ ለማላቀቅ እየተወሰዱ ከሚገኙ እርምጃዎች ውስጥ ዩኒቨርሲቲዎችን ራስ ገዝ ማድረግ አንዱ ሲሆን ከአዲስ አበባ ዩኒቨርሲቲ በመጀመር በቀጣይ ሌሎች ዩኒቨርሲቲዎችም ራስ ገዝ ለማድረግ እየሰራ መሆኑን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ተናግሯል። ብርሃኑ በአርሜኒያ የትምህርት የሳይንስ የባህልና ስፖርት ምክትል ሚኒስቴር የተመራ ልዑክ ቡድንን በጽህፈት ቤታቸው ተቀብለው በአነጋገሩበት ወቅት የኢትዮጵያና የአርሜኒያ ግንኙነት ታሪካዊ መሰረት ያለው መሆኑን በማንሳት በትምህርት ዘርፉ ያላቸውን ትብብር የበለጠ ማጠናከር እንደሚገባቸው አንስተዋል። ኢትዮጵያ የትምህርት ስርዓቱን በመቀየር ለሃያ አንደኛው ክፍለ ዘመን የሚመጥኑ ክህሎት ያላቸው ብቁና ተወዳዳሪ የሆኑ ዜጎችን ለማፍራት በርካታ ስራዎችን እየሰራች እንደምትገኝ ለልዑክ ቡድኑ አባላት ማብራሪያ አድርገውላቸዋልም ተብሏል። የአርሜኒያ ሪፐብሊክ የትምህርት የሳይንስ የባህልና ስፖርት ምክትል ሚኒስቴር አርቱት ማሪስቶሲያን በበኩላቸው አርሜኒያና ኢትዮጵያ ለረዥም ጊዜ የቆየ ታሪካዊ ግንኙነት እንዳላቸው አንስተው ይህንን ወደ ላቀ ደረጃ ማሳደግ እንፈልጋለን ብለዋል በትምህርት ዘርፉ በከፍተኛ ትምህርት ዩኒቨርሲቲዎች ለዩኒቨርሲቲ ግንኙነት በሳይንስ ቴክኖሎጂ ኢንጂነሪንግ ሂሳብ በጤና ትምህርት በቴክኒክና ሙያ በቴክኖሎጂ እንዲሁም በጥናትና ምርምር ዘርፍ በትብብር መስራት እንደሚፈልጉም ገልጸዋል። ኢትዮጵያ ትልቅ ሀገር ናት፣ ለአርሜኒያ ስትራቴጂክ በመሆኗ ለምስራቅ አፍሪካ የትብብር ማዕከል ማድረግ እንፈልጋለን ያሉት ምክትል ሚኒስተሩ በዚህ ረገድ መንግስታቸው ከኢትዮጵያ ጋር በትምህርት ዘርፍ በትብብር እንደሚሰራም ገልጸዋል። ሁለቱ አካላት ለተማሪዎች ነጻ የትምህርት እድል፣ በምሁራንና አካዳሚ ልውውጥ እንዲሁም በጥናትና ምርምር ረገድ በትብብር መስራት በሚቻልባቸው ጉዳዮች ዙሪያም ሰፊ ውይይት ለማድረጋቸው ከሚኒስተሩ የተገኘው መረጃ ያመላክታል። ቀጠናዊ የኢኮኖሚ ማህበረሰቦች የአፍሪካን መጻኢ ጊዜ የተሻለ ለማድረግ ትብብራቸውን ማጠናከር ይገባቸዋል ተባለም። የቀጠናዊ የኢኮኖሚ ማህበረሰቦችና የአፍሪካ ህብረት ኮሚሽን የጋራ ስብሰባ የተካሄደ ሲሆን በስብሰባው ላይ የተሳተፉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ቀጠናዊ ተቋማትና አደረጃጀቶች የህብረቱን ምሰሶች መሆናቸውንና ለትስስር፣ ለሰላም ጠንካራ አቅም ለመገንባት አስፈላጊ እንደሆኑ ገልጸዋል። በድንገተኛ ክስተቶችና ቀውሶች በምትስተናገደው ዓለም ላይ የጋራ ምላሽና ስትራቴጂካዊ እርምጃዎችን መውሰድ እንደሚገባ አመላክቷል። የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየው በበኩላቸው አንድነትን የጋራ ራእይና የጋራ የተግባር ምላሽ መሰረት ባደረገ መልኩ ትብብርን ማጠናከር እንደሚገባ ገልጸዋል። የምንፈልጋትን አፍሪካ በተበታተነ ጥረቶች እውን ማድረግ አይቻልም ያሉት ዋና ጸሐፊው ጠንካራ አመራር ሰጭነት፣ ስትራቴጂካዊ ቅንጅትና የዜጎችን ህልሞች ለማሳካት ያለ እረፍት መስራት ራእዩን ለማሳካት ወሳኝ መሆኑን አመላክቷል። ኢጋድ በአፍሪካ ህብረት ጥላ ስር ቀጠናዊና አህጉራዊ ትልምቶችን እውን የማድረግ የጋራ ጥረትን ለመደገፍ ቁርጠኛ እንደሆነም አብራርተዋል። የእለተ ሐሙስ ግንቦት 7 2017 ዓ ም የአሻም ሰባት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን፣ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!